ይህም የዓለማችን ውድና ተፈላጊ ሽቶ የሚሰራው ታዲያ ከአሳ ነባሪ ውስጥ ከሚወጣ ጽዳጅ ሲሆን ሁለት ፓውንድ የሚመዝነው ይህ የአሳ ነባሪ አይነ ምድር እስከ አርባ ሺህ የአሜሪካን ዶላር ድረስ ሊሸጥ ይችላል። ሰላም! ውድ የሉሲ ቲፕስ ቤተሰቦች፣ መቼስ አንዳንድ የምንጠቀምባቸውና የምንመገባቸው ምግቦች ምን አይነት ሂደቶችን አልፈው አሊያም ደግሞ ምን አይነት ንጥረ ነገሮችን ተጠቅመው እኛ ጋር እንደሚደርሱ ሳናውቅ ዝም ብለን ስለወደድናቸውና ግድ ስለሆነብን ብቻ ስንጠቀማቸው አሊያም ደግሞ ስንመገባቸው ይስተዋላል። ታዲያ እኛም ለዛሬ በየዕለቱ ጥቅም ላይ ከሚውለው ሊፕስቲክ አንስተን ከህፃናት ቆዳ እስከሚሰራው የውበት መጠበቂያ መድኃኒት ድረስ ብዙዎች ከሚጠቀሟቸው የመዋቢያ ምርቶች ጀርባ አሊያም ደግሞ ለምግብነት ከሚውሉ ነገሮች ጀርባ ያለን አንዳንድ አስገራሚ ምስጢሮችን ሹክ ልንላችሁ ነውና አብራችሁን ቆዩ። አራተኛ የሊፕስቲክ ምርቶች በየመንገዱ በሜካፕ አሸብርቀው ከምናያቸው ውብ ንስቶች አንስተን እስከ ዝነኛ የመድረክ ሰዎች ድረስ ውበታቸውን ለመጠበቅ ከሚጠቀሙባቸው የተለያዩ የመዋቢያ ምርቶች ጀርባ ያሉትን ንጥረ ነገሮችና ስለሚሰሩባቸው ግብዓቶች ስንቶቻችን እናውቅ ይሆን? አብዛኞቹ የመዋቢያ ምርቶች በሚሰሩባቸው ግብዓቶች ውስጥ በዋናነት የሚገኘው ሊድ የተሰኘው ንጥረ ነገር ሲሆን ይህም ንጥረ ነገር በብዛት ወደ ሰውነታችን የደም ዝውውር ሂደት ውስጥ ከገባ በጣም አደገኛ ከመሆኑ የተነሳ እስከ ሞት ሊያደርስ የሚችል ጉዳት እንደሚያስከትል የሕክምና ባለሙያዎች የሚያሳስቡ ሲሆን ታዲያ ይህ መርዛማ የሆነው አደገኛ ንጥረ ነገር አብዛኛዎቹ ሴቶች በየቀኑ በሚጠቀሙባቸው እንደ ሊፕስቲክ ትልቅና ኩል ያሉ የመዋቢያ ምርቶች ላይ በተወሰነ መጠን እንደሚገኝ ባለሙያዎች ይናገራሉ። የአሜሪካ የምግብና መድኃኒት አስተዳደር እንደ ኢሮፓውያን አቆጣጠር በ2016 እንዳስታወቀው ከሆነ በዓለም ላይ የታወቁ ከአራት መቶ የሚበልጡ የሊፕስቲክ ምርቶች በውስጣቸው ሊድ የተባለውን መርዛማ ንጥረ ነገር የያዙ ሲሆን ከእነዚህ መካከል ሎሪየል ሜብሊን እና ከቨርገርል የተሰኙ ውድና ታዋቂ የሆኑ የመዋቢያ ምርቶች ተጠቃሽ ናቸው። ታዲያ ይህንን ሰምተው በድንጋጤ ከዛሬ ጀምሮ የመዋቢያ ምርቶችን መጠቀም እርም ብዬ ልተው የተፈጥሮ ውበት ይበቃኛል ከማለቱ በፊት ይህንን ማወቅ ግድ የሚል ሲሆን ይህ ሊድ የተሰኘው ንጥረ ነገር መዋቢያው ከሚይዛቸው ሌሎች ንጥረ ነገሮች ጋር አንጻር በጣም አነስተኛ መጠን ስለሚይዝ እንደሚባለው በአንድ ጊዜ ጉዳት የማድረስ አቅሙ አነስተኛ ቢሆንም፣ ነገር ግን በድግግሞሽና በብዛት ጥቅም ላይ የሚል ከሆነ እንደሚባለው ጉዳት ከማድረስ ወደ ኋላ ታዲያ ሳይንቲስቶች እንደሚሉት ከሆነ ለምንም አይነት የሊድ ንጥረ ነገር መጋለጥ የማይመከርና ብዙ የጤና ችግሮችን ሊያስከትል እንደሚችል የሚጠቁሙ ሲሆን፣ ታዲያ እነዚህን የመዋቢያ ምርቶችን የሚያመርቱ ድርጅቶች ለምን ይህን መርዛማ ንጥረ ነገር እያወቁ በምርታቸው ውስጥ ይጨምራሉ የሚለው ሌላኛው ትልቁ ጥያቄ ሲሆን፣ ነገሩ እንዲ ነው። አብዛኞቹ የመዋቢያ ምርቶችን ተጠቃሚዎች በሚጠቀሙበት ጊዜ ደማቅ ቀለም እንዲኖራቸው ለማድረግ ሊድን በምርቶች ውስጥ በመጠኑ የሚጨምሩ ሲሆን ታዲያ ያም ሆነ ይህ በእነዚህ የመዋቢያ ምርቶች ለሚገኘው የሊድ ንጥረ ነገር በመጠን እጅግ በጣም ትንሽ ስለሆነ በአጭር ጊዜ ይህ ነው የሚባል የጤና እክል ባያስከትልም፣ አብዛኛውን ጊዜ ግን ሊፕስቲክ ከተቀባ በኋላ በምላስ የማራስ ልማድ ካለ እርሱን ማቆም መልካም ነው። ምክንያቱም ደግሞ ይህ በምላስ በኩል ወደ ውስጣችን የሚገባው የከንፈር ቀለም ውስጡ ያለውን የሊድ ንጥረ ነገር ወደ ሰውነት የመግባት እድሉን በእጅጉ ስለሚያሰፋው ነው። ሶስተኛ፣ ከጨቅላ ሕፃናት ቆዳ የሚሰሩ የቆዳ መሸብሸብ መከላከያዎች። መቼም ሁሌ ቆንጆ መሆን ሁሌም አምሮ መታየት የእኛ የሰው ልጆች የዘመናት ምኞት መሆኑ እሙን ሲሆን ለዚህም ምኞት የሰው ልጆች ለዘመናት የእርጅና ምልክት ለሆነው ለፊት መጨማደድ መፍትሄ ለማግኘት ብዙ መንገዶችን ሲሞክሩ ሰንብተዋል። በምዕራቡ ዓለም ዝነኛ የሆኑ የተለያዩ የሚዲያ ሰዎች እምቢ አላረጅም በማለት የቆዳ መሸብሸብን ለመከላከል የተለያዩ የሕክምና ዘዴዎችን እንደሚጠቀሙ ሀገር ያወቀው ፀሐይ የሞቀው ጉዳይ ቢሆንም የሚያስገርሙና ብዙዎችን ጉድ የሚያስብሉ የነዚህ ዝነኛ ሰዎች እርጅናን መጥላት ብቻ ሳይሆን ይልቁንም የፊት መጨማደድን ለመከላከል የሚጠቀሟቸው መድኃኒቶች የሚሠሩት ከጨቅላ ሕፃናት ሸለፈት መሆኑ ነው። ታዲያ የሰው ልጅ ዘላለማዊ ወጣትነትንና ውበትን ለማግኘት ሲል የማይፈነቅለው ድንጋይ የማይወጣው አቀበት የለምና የሰው ልጅን የማያልቅ ፍላጎት እንደ መልካም አጋጣሚ የተመለከቱት ተመራማሪዎች አንዳንድ በጣም እንግዳ የሆኑ የጤና ዘዴዎችን ይዘው በመምጣት ቆዳ ሳይሸበሸብ ወጣት እንደ ወንክ እናቆያሃለን ብለው በብዙዎች ዘንድ ተመራጭ እየሆነ የመጣው ይህ አዲስ እርጅናን የሚከላከል የሕክምና ዘዴ ይዘው ብቅ ብለዋል። ይህም የሕክምና ሂደት ብዙዎችን ያነጋገረ ሲሆን ለዚህ ምክንያቱ ደግሞ የሕክምና በውስጡ ጨቅላ ህፃናት በሚገረዙበት ጊዜ የሚቆረጠውን ሸለፈት ይዟል። ለማመን የሚከብድ ቢሆንም ይሄ ብዙዎችን ያስደመመ እውነታ እንደ ኬት ብላንቼትና ሳንድራ ብሎክ ያሉ ታዋቂ ተዋናዮች ከሸለፈት የሚዘጋጁትን የፊት መጨማደድን የሚከላከሉ መርፌዎችን ሞክረው ውጤታማ እንደሆኑ የመሰከሩ ሲሆን ዝነኛዋ ኦፕራም ብትሆን የቆዳዋን ከመሸብ ለመሸብሸብ ለመከላከል የምትጠቀመው ይህንኑ እስኪን ኬር ህክምና እንደሆነ ይነገራል። አዲስ ከተወለዱ ህጻናት የቆዳ ሴሎች ላይ ኤፒደርማል ግሮስ ፋክተር ወይንም ኢጂኤፍ የሚባል የፕሮቲን ተቀባይ ሴል ያለ ሲሆን ይህ ሴል ኮላጅን እና ኤልሳቲን የሚባሉ ፕሮቲኖችን እድገት በማፋጠን በእርጅና የተጨማደዱን ፊት አለስልሰውና አስውበው እንደ ህፃን ልጅ ፊት የደስ ደስ ያለው እንዲሆን ያደርጉታል። ይሄ አስገራሚ የምርምር ውጤት ረብጣ ዶላር እየተከፈል የሚሰራ ሲሆን ለሚጠቀሙት ዝነኛና ሀብታም ሰዎች ለስላሳ ጉንጮችና ጥርት ያለ የደስ ደስ ያለው የፊት ቆዳ እንዲኖራቸው ያደርጋል። ሁለተኛ፣ በኬሚካል የተሞሉት እህልና ፍራፍሬዎች። ሁሉም ነገር በፍጥነት እየተለወጠ ባለበት በአሁኑ ዘመን ካሉ አስገራሚ የቴክኖሎጂ ግኝቶች መካከል በኬሚካል የሚያድጉ እህልና ፍራፍሬዎች ተጠቃሽ ሲሆኑ፣ ታዲያ በምዕራቡ ዓለምና በማደግ ላይ ባሉ ሀገራትም ጭምር አሁን አሁን እየተስተዋለ ያለው ተፈጥሯዊ ባልሆነ የምርት ሂደት የሚመረቱ የምግብ ምርቶችን ወደ ገበያ ማቅረብ ሲሆን፣ ታዲያ በአብዛኛው እንዲህ አይነት ምርቶች ደህንነቱ ያልተጠበቀ እንደሆነና በሂደት የጤና እክል ሊያስከትል እንደሚችል እሙን ነው ለዚህ ምክንያቱ ደግሞ አርሶ አደሮች ሰብል ሲያመርቱ አረም በዙሪያቸው የሚበቅል ሲሆን እነዚህ አረሞችም የፀሐይ ብርሃንን፣ ንጥረ ነገሮችን፣ ውሃን በመሻማት የሰብሉን ምርት ስለሚቀንሱ ዛሬ ላይ ብዙ ዘመናዊ ሰብሎች ለፀረ አረም ኬሚካሎች መቋቋም የሚችሉ ሆነው በዘረመል ተሻሽለው መጥተዋል። በዚህም ታዲያ አረሙን ለማጥፋት የሚረጩ ፀረ አረም ኬሚካሎች በሚያስደነግጥ ሁኔታ ለሰው ልጅ መርዛማ የሆነው ግሊፎሴት የተባለው አረምን ለማጥፋት የሚረጨው ኬሚካል ወደ ምግባችን ውስጥ አብሮ ይገባል። ታዲያ ዛሬ ላይ ብዙ ጥናቶች እንደሚያመለክቱት በዚህ ኬሚካል የተሸፈኑ ሰብሎች በሚሰበሰቡበት ጊዜ የግሊፎሴት ንጥረ ነገሮች በ95% በሚሆኑት የምግብ ምርቶችና በመጠጣችን ውስጥ ይገኛል። በዚህ ሂደት የተመረቱት ምግቦችም መመገብ በጣም የተለመደ የአመጋገብ ስርዓታችን በመሆኑ አሁን ላይ በሰዎች የጡት ወተት ውስጥ ጭምር እንደሚገኝ የዘርፎ ባለሙያዎች የሚናገሩ ሲሆን እስካሁን ኬሚካሉ ለሰዎች ጤና ምን ያክል ጎጂ እንደሆነ በውልባ አይታወቅም። እንኳን በ2015 ዓ.ም በተደረገ ጥናት ይህ ነገር እየቆየ ሲሄድ የጤና እክል ሊያስከትል እንደሚችል ተገልጿል። ከዚህም በላይ ጥናቶች እንደሚያመለክቱት ግሊፎሴት በሴሎቻችን ውስጥ ሊከማችና በጊዜ ሂደት እየጨመረ በመሄድ መሃንነት፣ የወሊድ ጉድለቶችና የመተንፈሻ አካላት ችግሮችን ከማስከተሉን ባለፈ ወደ ሰውነታችን ውስጥ እየጨመረ በሄደ ቁጥር በጤናችን ላይ ሊያመጣ የሚችለው በዚያው ልክ እየጨመረ ስለሚሄድ ወደፊት በጣም አሳሳቢ እንደሚሆን ገልጸዋል። አንደኛ ተወዳጆቹ የሽቶ ምርቶች። በዓለማችን ላይ ዕውቅና ያተረፉ አንዳንድ ትላልቅ የሽቶ ብራንዶች ጀርባ ያለን አንድ አስገራሚ የሽቶ አሰራር ሂደትን ያውቁ ኖሯል? እንግዲያውስ ጆሮአችሁን ብቻ ስጡንና ሾክም በላቸው ይህ አምበር ግሪስ የተሰኘው ዝነኛና ቅንጡ ሽቶ በብዙዎች ዘንድ ተወዳጅነትን ያተረፈ የሽቶ ምርት ሲሆን ታዲያ ይህ ታዋቂና ውድ የሆነው ሽቶ ከተወዳጅነቱ ጀርባ ያለ አንድ ሚስጥር አለ። ይህም ታዲያ ይህ ውድና ቅንጡ የሆነው ሽቶ የሚሰራው ከአሳ ነባሪ እዳሪ ሲሆን፣ በትላልቅ ወቅያኖስ ውስጥ የሚኖሩት አሳ ነባሪዎች በሚጸዳዱበት ወቅት ከሚወጣው ጽዳጅ የሚሰራው ይህ ሽቶ እጅግ ውድና ተፈላጊ ሽቶ ሲሆን ለዚህም ምክንያቱ ታዲያ በዚሁ በአሳ ነባሪ ጽዳጅ መሰራቱ ስለመሆኑ ይነገራል። ታዲያ ይህ ነገር በጣም እንግዳና ወጣ ያለ ነገር ቢመስልም ብታምኑም ባታምኑም ይህ አምበርግሪስ የተባለው ንጥረ ነገር ለሽቶ ኢንዱስትሪ በጣም አስፈላጊ ከመሆኑ የተነሳ ሁለት ፓውንድ የሚመዝነው ይህ ጽዳጅ እስከ አርባ ሺህ የአሜሪካን ዶላር ድረስ የመሸጥ እድል አለው። ይህም የሆነበት ምክንያት ብዙን ጊዜ ስለማይገኝ ሲሆን አምበርግሪስ ለመጀመሪያ ጊዜ ሲወጣ በጣም ደስ የማይል መጥፎ ሽታ ቢኖረውም በስተመጨረሻ ግን በተለያየ የፋብሪካ ሂደት የጥሩ መዓዛዎች ቁንጮ ወደ ሆነው ሽቶ ይለውጡታል። ይህም ጥቅሙ ታዲያ ሽቶ ለረጅም ሰዓት እንዲቆይ የማድረግ አቅም ስላለው ሲሆን፣ በዚህም የቅንጦት ሽቶ አምራቾች ከርካሽ ሽቶች የበለጠ ረጅም ጊዜ እንዲቆዩ ለማድረግ ከአምበርግሪስ ውስጥ ቆንጠር አድርገው ወደ ምርታቸው ይጨምሩታል። እርግጥ አምበርግሪስን ግሪሰን በውቅያኖስ ውስጥ ማግኘት አስቸጋሪ በመሆኑና እንደ ህንድ፣ አውስትራሊያና አሜሪካ ባሉ ሀገራት አምበርግሪስ መገበያየት ህገወጥ በመሆኑ ንጥረ ነገሩን በቀላሉ ማግኘት በጣም አዳጋጅ አድርጎታል። ስለዚህም በጣም ጥቂት የዓለማችን የቅንጦት ሽቶች ብቻ ነው የሚጠቀሙት። እናም አንዳንድ ጊዜ ጠቃሚም ሆነ ጎጂ ከምንገለገልባቸውና ከምንመገብባቸው ነገሮች ጀርባ ያለን ነገር ጠንቅቆ ማወቅ መልካም ነው እያለን፣ የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን እያለን፣ አስተያየታችሁን ኮሜንት ላይ አካፍሉን።